ሰሞኑን አዲስ የተቋቋመ የሆንም እዝ ሰላሳ አምስተኛ ክፍለ ጦርናት የምትባል ሰሞኑን ወርጌሳ ላይ ልጅ ኢያሱ ምን እንዳደረገ ያዝ ታውቃላችሁ ማለት ነው። ስለዚህ አሁን ለአማራ ህዝብ ማስተላለፍ የምፈልገው ለሰራዊታችንም ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጠቶ ጎጃም ላይ የመጀመሪያውን ግፍ ሰርቷል። ከዛ በፊትም ይሁን መካከል ላይ አላወቅኩም፣ ጎንደር ላይ ተመሳሳይ ሰርቷል።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 ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው የአማራ ግፍ አሁን ላይ ከደጃፍ መጥቶ ግፉ እየደረሰ ነው። በዚህ ጊዜ ማልቀስ፣ ማንጎራጎር፣ ማቅራራት ምንም አልፈልግም። ከዚህ በኋላ ምን ልትሆን እንደምትችል ያው ለራስ ግምቱን ሰጥቼሃለሁ፣ ውሰድ። ሌላ ሰራዊታችን በያለህበት ይሄን እማስተላለፍልህ ይሄን የሚቆርጠው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 ከዛ ወዲህ የሚይዝህ አሳይተሃን ወደፊትም ልተገብር የምትችለው ይህኑ የዓለም አቀፍ ሕግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ አሁን በፊት ገለጫዋለሁ የአማራ ህዝብ የሚጨፈጨፈው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 እንዲያ ሲል ተገሎ፣ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ ከአሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበትን መንገድ ልንገርህ። አይኑ ውሃው ያላማረው አንተ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 በአንድ ጥይት አንዷን ጥይት ከገደልክበት 300 400 ጥይት ታቅፎ የሚመጣለህን ታገኘዋለህ። ያ 300 400 ተሸክሞ አንድ ሺህ ፍሬ ተሸክሞ የመጣውን ደፍተህ ስትረከበው አንድ ጓድ ታስታጥቅበታለህ። ጠላትን በጠላቱ ንብረት ነው የምትወቀው። ስለዚህ ምን ትጠብቃለህ? መጥቶ ብልትህን ቆረጠ ጡትን ቆርቶ አሳየህ ምን ትፈልጋለህ ከዚህ በላይ ስለዚህ ለመጨረሻው ጠቅለል ሲል በያለህበት ሁልህም ራስህን አዘጋጅተህ ለቀጣይ ላለው ለአንድነታችን ዘመቻ ራስህን አዘጋጅተህ የወንድሞቻችንን እህቶቻችንን በግፍ የተገደሉት እህቶቻችንን ደም ለመመለስ እንዳፋባሃ እኛ እንደ ሚኒልክ ዝግጁ ነን። ሌላውን በያለበት በዚህ ልክ እየተዘጋጀ እንደሆነ እተማመናለሁኝ። እንግዲህ ከዚህ በመቀጠል የአማራ ፋኖ አፋባሃ እንግዲህ የማረካችሁትንም አሁንም ወደፊትም የሚማረከውን ኃይል አደራ ምላችሁ በተገቢው መንገድ በተገቢው መንገድ አያያዛችሁን እንደምታኮሩኝም የአማራን ሕዝብ ወይም የናንተን የትግል እሴታችሁን ያከበረ መንገድ የሰብዓዊ መብት አያያዛችሁን በተማማርንበት እያደረጋችሁት ባለው መንገድ እንድትቀጥሉ። ጠላቶቻችን የፈለጉትን ያድርጉ። ያደረጉት ነገር ለኛ የትግል ጥናትን ነው የሚሰጠን እንጂ ሽንፈትን እንደማይሰጠና እናውቃለን። እናንተ የነሱን ተግባር እንዳትከተሉ ይህን መልእክቴን አስተላልፋለሁ። በመቀጠል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 ሰራዊታችንን ልቡን በሚያሞቅ መንገድ እየፈለፈላችሁ እያደረጋችሁት ያለው አስተዋጽኦ እንደ ቀላል የሚታይም አይደለም። በድጋሜ ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ። ኢትዮጵያ ውስጥ መገንጠልም፣ መጠቅለልም አይሰራም። ጠቅላይ ሚኒስትር ዐቢይ አሕመድ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም፣ መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዐቢይ አሕመድ ተናገሩ ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ሊገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም አገሩን አያውቅም ሲሉ ተችተዋል ይህ የጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የሶስት ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው ሰኞ ዘመታስር 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትር ጋር ወደ ባሌዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበት ነው። ሁለት ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይም እንደ ሌሎች ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ባለፉት አንድ መቶ ዓመታት ሰላም አልነበረም፣ አሁን ፌስቡክና ዩቲዩብ ስላለ በየቀኑ ስለምን ሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። ሰላም ከልማት ውጪ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጽናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት ዐቢይ ከነዚህ አካላት ውስጥ አንዱም አገሩን አያውቅም ህዝቡን አያውቅም ባሉን አያውቅ በማለት ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅለል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት ዐቢይ የህዝባዊ ወያነ ሐርነት ትግራይ ወይም ህወሃትና የኦሮሞ ነጻነት ግንባር ወይም ኦነግ በምሳሌነት ጠቅሰዋል። የነጻ ጥቃን ህወሃት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባሉን አያውቁትም ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሊን አያውቅም። ሌላውም ነፃ ውጪ ይኸው ነው የሶማሌውም፣ የምናምኑም በማለት ትችታቸውን ሰንዝረዋል። ልጠቅልል ባዩም ዘመኑን አያውቅም በማለት የጠቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም አለፈ ያታሪ ከኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትር ዐቢይ መገንጠልም፣ መጠቅለልም አይሰራም፣ መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲህ አድርጎ መኖር ብቻ ነው የሚያዋጣው። ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ መደነቃቸውንና እንዲህ ያለው ስራ በመላው አገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የአገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የሥራና ክህሎት ሚኒስትር ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስቴር ሚኒስትር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም እንዲሁም የቀድሞ የክልሉ መሪዎች አብዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲን ሳዶና ወርቅነት ገበየውም የውይይቱ አካል ነበሩ። የቀድሞ የትግራይ ክልል ጊዜያዊ መስተዳድር ምክትል ፕሬዝዳንት ሌትናንት ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል ናቸው።